ሊያደርገኝ አይችልም። በምን አወቅ ማረግ ቢፈልግ ከያዘው መረጃ በላይ ምንም ሊያደርግ አይችልም። እሱ ሱረተ ነው፣ ግን ያው መጠንቀቁ አይከፋም። ማን ነው በዚህ ሰዓት? ግቢ ግ ኔልጆሳችጋ ቁጅስ። ከዚህ በኋላ እነዚህ ልጆች የኛ ልጆች ነው። ማንም እንዲነጥቀን አልፈልግም። ቤተሰቦቻቸውን ማጥፋት ካለብህ አጥፋቸው። ቤተሰብ እንኳን የላቸውም። እናትየው ነበረች፣ እናትየው ሞታለች። አባትየው ደግሞ የት እንዳለ አይታወቅም። ስለዚህ አለቀ። ምንም የሚያስጨንቅ ነገር የለም። በጣም ተመስገን፣ ተመስገን። ልጆች አገኘው። ማንነቴን የሚያስረሳኝ አገኘው። እዚህ በኋላ ምንም የሚያስጨንቀኝ ነገር የለም። ልጆቼን ተንከባክቤ ይዛለሁ። አንቺ ልጆቹን ይዘሽ ግቢ። አንተ ደግሞ ተከተለ። ብሩ ልስጥ። አሁን ይሄ ምን ይባላል? ስድንግል ቢሰማ ምን ይለኛል? ማን ነው እንዲህ የተነሳብን? ይህን ሁሉ መረጃ ይዘው ማን ነው እየተከታተለን ያለው? እኔኑ እየጠየቀኝ ነው። ይህን ሁሉ ወንጀል ስታቀነባብር የሰማ ሰው ወይ ያየ ሰው እንደነበረ በደንብ አስታውስ። አንቺ ደግሞ በጭንቅላይ ጭንቅ አትጨምሪ። ቆይ ላስብበት። አሁንም አይሆነው ሆኗል። ምንም መጨነቅ አያስፈልግም። እኔ የምልሽ የዛኔ ያማክርሹ ወይም በሚስጢር ያወራሹ ሰው ነበር ነው

እንዴት አደርሽ? ምን አዲስ ነገር አለ? አንተ ነው ልጠይቀህ እንጂ፣ እኔ ጋር ምን አዲስ ነገር ይኖራል? ፍላሽ የሰጡህ ለአንተ። ዘ ድንግል ተኝቶ ነው እንዴ? አንተ እውነትም ተጨንቀሃል። አሁን ያወቅኩት። እንዴት ምን እንዴት አለው? ዘ ድንግል ከመቼው ነው እስከዚህ ሰዓት ድረስ የሚተኛው? ወደ ቢሮ ሄዷል። አይ ጥሩ ነው። እነዚህ ፍላሾች ትሁት አድርገውሃል። ይሄኔ ስንት የጮኸብኝ ነበር። እስኪ ዛሬ እንኳን ተይ፣ ተረጋግቼ መፍትሄ ላስብበት። አንበሳ ሲያረጅ አሉ። ቆይ አንቺ እንዴት ነው ነገሩ ቀለል አድርገሽ ያሰብሽው? ሳየ የገደልኩበት መረጃ እኮ ነው የያዙት። እሱ ብቻ አይደለም፣ ቤተሰቦቻችን የሚበታትን ዶኩመንት ከነ ቪዲዮ ነው የያዙት። ታዲያ ያስጨንቅ አንተን የሚያሳስብ ቤተሰባችን መበተን፣ ልጆቹም ወላጆቻቸው አለመሆናቸውን ማወቃቸው ሳይሆን ያገለህ የጣልከው ሬሳ ተገኝቶ ስንት ዓመት እንደሚያስፈርድብህ ነው አይደለም? በዚህ እድሜ እስር ቤት ገብቼ ምን እንደምሆን አስበሽዋል? እስከ ዛሬ ላጠፋኸው ጥፋት መቀጫ ነው። ምን አጥፍቼ ነው መቀጫ ነው መቀጫ ነው የምትይኝ፣ ምን አጥፍቼ ነው? እንዴ? ሶስቱንም ድርጅቶች አቋቋምከው በደሃ ጉልበትና እንባ መሆኑን አትዘንጋ እንጂ። ባይሆን መፍትሄውን ማሰብ ነው የሚያዋጣው። ምን አይነት መፍትሄ ላስብ? እስኪ ንገር፣ ከኛ ምን እንደሚፈልጉ በአቅንሮ የሚሰጠውን ሰጥቼ ለጊዜውም ቢሆን አርፍ ነበር። አሁን እኮ እነሱም ዝም እኛን ጭንቀትን የተረፈ ደጋግሜ ነገር ይህ ነበር። የአንተ ገንዘብ መውደድ ከልክ ያለፈ ነው። ተው አንዱ ይጎዳሃል ብዬ ነበር። እኔ ነገሮቹን ሳደርግ በድብቅ ነበር፣ እንዴት እንደያዙ ነው ግራ ያገባኝ። እንዴ፣ ምን ይገርማል? እኛ ልጆቹን ስንቀበል የሰጠ ልጅ ቀርጾን ቢሆንስ እንዴት እሱን አላሰብከውም? ያቀበለን ልጅማ ከሞተ አራት አመቱ ነው። ምን እርግጠኛ ነህ? አዎ የአንድ ባለ ሀብት ቅጥር ነብሰ ገዳይ ነበር። አንድ ቀን አድርግ የተባለውን ነገር ሳያደርግ ሲቀር እራሱ ባለ ሀብቱ ገደለው። እኔን የገረመኝ አደጋው ሳደርስ ቦታው ላይ አንድም ሰው አልነበርም፣ እንዴት እንደቀረጹ ነው ግራ የገባኝ። መቼም ያስነባኸው ሰው እንጂ አንተን መበቀል የሚፈልግ ማንም ሰው አይኖር። መስሪያ ቤት እጅ እኮ ሳጣ እዚህ እንዳለሁ ነገር ምን ፈለች ነው ወደፊት ባሊ በቃ ሁን ማለ ይልሽ አረ አይደለም ማሰብ የማሰብ ፍላጎቱም ነው ይልሽ ተምሮ እንዳልተማረ ደደብ ያደረገኝ እኮ ያንተ ፍቅር ነው ቆይ ለምን እንደሆነ ነው እንደዚህ ምጠላኝ ምን እንደሆነ ማፍቀር ያቃተክሽ አንቺ የኔ ምርጫ ስላልሽ እሺ አንተ ምን አይነት ሴት ምርጫ ምርጫክ ምርጫ የለኝም በቃ ካፈቀርኳት አፈቀርኳት ምን አለ እንዳንተ ደንዳና ልብ ቢኖረኝ አይ አይደል እሱንስ ታይ የኔ ተከፍቶ ብታይ ከኔ ይብሳል ለማንኛውም በየመንገዱና በየካፌው ከኔ ጋር መጓተቱ ምንም ጥቅም የለውም። ከቻልሽ ካልቻልሽ ግን ካልቻልሽ ግን ሁለተኛ ጠገቢ እንዳደርሽ ትሬን። ሰማኛለህ አንተ የኔና የኔ ብቻ ነህ። እሺ አስገድሽ ታገቢኝ እንደሆነ አይሻልም?

አሎ፣ ተቀበልከ። ይቅርታ አለቃ፣ ሁሌ ሲጨንቀ እዚህ ቤት ተቀጠረኝ። የተፈጠረ ችግር አለ ፍቃዱ፣ አስብ አስብ። የድሮ ትጉነቱ ፍጹም የለም። አለቃ፣ እኔ የምላስብ ማለት አሁን ከሁሉም ጋር ሰላም ያለን በተለይ ዘድንግል ከያዘው በኋላ እንኳን ደንበኞቻችን፣ ሰራተኞቻችን ራሱ ደስተኛ ናቸው። ግን አለቃ ምናልባት አዲሶቹ ሼሮቻችን ሆኑ እነሱ የድሮ ታሪክን ያውቁ ቢያውቁም ወሬው የሆነው እንጂ ቪዲዮም ማግኘት አይችሉ። እና አለቃ አንተ ማን እንጠረጠርክ? አንድ ሰው ጠርጥሬ ያለው እሱን ታስወግድልኛለን። ችግር የለውም አለቃ እናስወግደዋለን። ማንና መቼ እንደሚወገር ንገረኝ እንጂ ችግር የለም። እኔ አስወግዱ የምጠብቀው አንድ ስልክ አለ። እሱን ስልክ ተደውሎ እንደገመትኩት ከሆነ ትገድላታለህ። ማን ናት ግን? ህይወት ናት። ትገድላታለህ? ህይወት ህይወት የቷ ናት? ህይወት የኔ ናታ። እንዴ ያለቃ ባለቤትን ነው የማስወግደው አሁ፣ እሷ ናት ታስወግዳት? አለን ማለትአለቃ እሷን እንዴት ጠረጠርካት? እኔ ተጨንቄ፣ እሷን ምንም አይነት ጭንቅ አይታይበትም ጨራሽ። እኔ ወቅሳ ላይ ናት። ይቀርታ አርግልኝና እኔ እሷን መጠርጠር ግን በጣም ይከብደኛል። እኔም ከብዶኝ ነበር፣ ግን የድሮ ፋይል ያላት እሷ ብቻ ናት። ልጆቹም ስንቀበል ነገሩ የምናውቀው እኔና እሷ ብቻ ነው። ሌላ ማንም አያውቁም። ስለዚህ እሷ ራሷ ናት ማለት ነው። ኧረ አለቃ እስኪ ደጋግመ ነገሩ ብታስበው ጥሩ። ደጋግሜ አስቤዋለሁ። መቼም ደጋግሞ መደወላቸው አይቀርም። የዛኔ እሷን የምትፈልገው ነገር እነሱም ከጠየቁኝ እሷት ማለት ነው። ስለዚህ ሞቷን እንደግስላታለን። ቆይ ቆይ አለቃ፣ እሷ ከአንተ የምትፈልገው ነገር አለ። እን አዎ፣ አለ። እስከ ሞት ድረስ እንደማልሰጣት ታውቃለህ። እውነትሽ ነው። አየሩ ሲነካኝ ቀለል አለኝ። እግዚአብሔር ይስጥሽ። አሜን። ያው መቼም ሰሞኑን ያለንበትን ጭንቀት ታውቂዋለሽ። ዘድንግ ላአወቀ ላወቀ ያለብኝ ሰቀቀት ገና ለገና ሰማ አልሰማ እያልኩ የምጨነቀው ጭንቀት። በዛ ላይ ደግሞ ትንሽ የደም ግፊትም አለችብኝ። አይዞሽ፣ ሁሉንም ፈጣሪ ያውቃል ደግሞ ጭንቀት ፈጣሪ ሊያደርገው አይችልም ብሎ ማሰብ ነው ይባል የለ። ስለዚህ ሁሉንም ለፈጣሪ መተው ነው። እረ ስንት ጦርነት ነበረ መሰለሽ። በመከራ ነው ያሳመንኳት። ምኑን ያስረዳሻት። ሌላ ድርጅት ተቀጥሬ ለመስራት ሞክሬ ነበር፣ ግን ሁሉም ጋ ከሁለት ወር የዘለለ ሰርች አላውቅም። ሁሉም ሴትነቴ ነበር የሚፈልጉት። እኔም ትምህርቴን እስክጨርስ ሰው ቤት ልግባና ልስራ፣ ከዛ ደግሞ በተማርኩበት ስራ ፈልጋለሁ አልኳት። እሷም ሴትነቴ ስለሚያሳስባት በዚህ ሀሳብ ተስማማች። እሰይ በቃ ትምህርትሽን ስጨርሺ ከሦስቱ አንዱ ድርጅት ጋር እኛ ጋ ትገቢያለሽ። እውነትሽን ነው ማማ? አዎ የኔ ልጅ እንዳንቺ አይነት ሚስጥር ጠባቂ፣ ለቃሏ ታማኝ የሆነች ልጅ ይህም ሲያንስባት ነው። በጣም አመሰግናለሁ። ግን ብቻዬን አይደለም እኮ የጠበቅኩት ሁላችንም ነው። ዝም ያለው እንዴ? ያንቺ ነው እንጂ ሌላውማ ቤተሰብ ነው ግዴታው ነው አንቺ ትናንት አውቀሽን እንደዚህ ገበናችንን ለመሸፈን የጣርሽው በጣም ጥሩ ልጅ ስለሆንሽ ነው። እንደው ግን ምፈራው ያቺ ከው ካዋ ልጅ ድንገት ለአባቷ ትነግረውና ጉድ ታደረገናለች ብዬ ነው። የልጅሽን ሚስት ሮዳስን ነው? አዎ፣ ሚስትነቱን እንኳን ታይሁ ምን ነው፣ አልወደድሻትም እንዴ? ታሳዝነኛለች እንጂ አልወዳትም። ታዲያ አንቺም ካልወደድሻት ዘድንግልም ካልወደዳት ለምን ታጋቧት አላችሁ? አባቱ ተስፋዬ ነዋ። የሆነ ከጀርባው የሚፈራው ነገር ስላለ የግድ መጋባት አለባቸው ብሎ ነው የሚያምነው። ዘድንግል ደግሞ ሮዳስን አባቱ እንደሚወዳት እንጂ ሌላ ነገር ከጀርባው እንዳለ አላውቅም። ይህን ሁሉ ነገር የምናገርሽ ግን መቼም ሚስጥር ጠባቂ ነሽ ብዬ ነው። ቤተነሽ ትንሽ ዞር ዞር እንበል እሺ።

ተመልሽ ሰው ነው ይመስልኝ። አንቺ እኔ መቼም ጥዬ አልሄድም። በጣም እኮ ነው የማፈቅርህ። እኔም በጣም የማፈቅርህ። እናትናት ምን ልታዘዝሽ? ምንም አልፈልግም። ወይኔ ሮዳስ፣ ብቻዬን እየቀረሻው ነው እንዴ? አደርጎ ሌላው ደግሞ አሁን የምንሰራው ስራ ማንንም ሰው ማወቅ የለበትም። ዘድንግል መሆን ህይወት ማወቅ የለበትም። ተግባባ። ያው አለቃ ጫፍ ጫፉንም ቢሆን ለሮዳስ ነገር አባቷ እዚህ ስራ ላይ ስላለበት እሷን ግድ ታስፈልገናለች። አፈነግጣሉ ቢ ልጁንም ይዘን ነው ገደል የምንከተው። እኔ ምን አለቀ በማያገባ ገባ አትበለኝና፣ ከሮዳስ አባት ጋር አብረው አደግናችሁ አይደል? ለምንድን ነው የምጠለው? መጥላት ሲሉ መጥላት መሰለ ሰይጣን እንኳን እንደሱ አልጠላው። ለምንድን ነው ግን ይህን ጥያቄ ልትጠይቀኝ ስትል ምን ነበር ያልከኝ? በማያገባ ገባ አትበለኝና። መቸም ከዚህ በኋላ ጥያቄም ሆነ መልስ የለም? አሁን ቢሮ ሂድና አንድ አንድ ነገር ካገኘ ፈልግ። እኔ ስለደከመኝ ቤት እኔ ምልህ እቤት ሽንኩርት የለም፣ ማታ ስትመጣ ይዘህ ነው። እሺ። ግን ባለፈው አረም እንዴ የገዛሁት ወይስ ከኔ የደበቅ? ሽምታ ይውሰዋል ነበር፣ ግን ዛሬ ምን ሆነው እንደቀረ። ሄሎ ወይ፣ እንዴት ነሽ? ደህና ነች። እሷ ምን ትሆናለች? ነገ ነው ቀጠሯ ከሰዓት አካባቢ። በቃ ቀደም የደውልሽና ቤቱን አዘጋጅተሽ ጠብቂናለች። እሺ በቃ ቻው። ምን እያለች ነው? የህክምና ቀጠሮች ነገ አይደል እመጣለሁ ብላ ነው። ታዲያ ለምንድን ነው ያላወራችኝ? ገና ድምጿን አሰሳቢ ባሽ ተናነቅሻል። ታዲያ እንዴ ብላ ነው የምታወራች። የእናቴ ያደራ አለችኝ የምላት እህቴ እኮ ሷ ብቻ ናት። እንኳን ርቃኝ አጠገቢ ሆና እንኳን እንሳሳላታለሁ። ለአንቺ ብቻ ሳይሆን ለእኔም እህቴ ናት። አንቺ መረዳት አለብሽ። እንዲህ ትፍጥፍ ብለሽ ስታይሽ እንዴት እንቋቋም ትችላለች? ለኔ ብላ አንድ ነገር እንዳያረጓት ስለምሰጋ እኮ ነው። ምንም አትሆን። የአንቺም ቤት ሰው መምላክ አለ። ሁሉንም ትታ ብትመጣልኝ ለኔ ከመዳንም በላይ ነበር። ይሄ ንግግርሽን እሷ ቤት እንዳታወሪ መምጣት ነው የምታቆመው። ስለዚህ እሷ ቤት ንግግርሽንም እንባሽንም ዋት አድርጊ። ሽንኩርቱን ይዤ መጣለች ደናይ በጣም ይቅርታ እያነበብኩ ስለነበር መምጣትን አላየሁም ነበር። ችግር የለውም። የምሰጣ ነገር ስለማውቀው ብዛት አትቻ። የሚበላ ነገር ላቅረብ? እዛው በልቼ ነው የመጣሁት። ባይሆን ጊዜሽን ካልተሻማሁብሽ ትንሽ ብናወራ ደስ ይለኛል። ኧረ አልተሻማህብኝም። እሽ፣ ስለምን እናውራ? ማለቴ ምን እንዳውራ ትፈልጋለህ? ደስ ስላለሽ፣ ስለ ፍቅር፣ ስለ ህይወት፣ ስለ ፍልስፍና ደስ ያለሽ መርጠሻ፣ ውሪ። ደስ ስላለኝ ከሆነ ሁለት ጥያቄ ልጠይቅ። ችግር የለውም፣ ጠይቂኝ። ምንድን ነው ያፈቀረ እና የተመኘ ይለያያል? እንዴ አልገባኝ። ያፈቀረች ሴትና የተመኘች ሴት ይለያያሉ? አንድነትም ልዩነትም አላቸው። እንዴት? አንድነታቸው ሁለቱም ሴቶች ልጁን የራሳቸው ማድረግ ይፈልጋሉ። ልዩነታቸው ደግሞ የትኛዋ ሴት እስከ መጨረሻ አብሯ ትቆያለች ማለት ነው። የትኛዋ ሴት እስከ መጨረሻው የምትቆይ ይመስላል? ያው ያፈቀረች ነች። የተመኘችውስ? እሷ እንኳን የተመኘችውን ካገኘች በኋላ ወደ ሌላ ምትሄድ ይመስለኛል። ያፈቀረችውስ ፍቅሯ ሲያልቅባት ወደ ሌላ ምትሄድ አይመስለን? እሱ እንዳፈቃቀሯ ይወሰነ፣ ያችም እንደምኞቷ ይወሰናል። ይሆንልሽሽ። አንቺ ግን የትኛው አመረትሽ? እኔማ ሁለቱንም ያፈቀረችውንም የተመኘችውንም፣ ግን ማን ትክክል እንደሆነ ጊዜው ሲደርስ ነው የምናውቀው። ስለዚህ ጥያቄውን አልመለስኩትም ማለት ነው። አይ እንደዛ ሳይሆን አመለካከት ለማወቅ ያህል ነው እንጂ መልሱን የሚያውቀው ፈጣሪ ብቻ ነው። እሱስ ልክ ነሽ። በጣም ነፍቅሽ ነው። እውነት ይሄው አየኝ አይደል? ውጣ። አረ እንደ ድሮዎችን መሆን ባንችል እንኳን ፊት አትንሽ። እንዴት አድርጌ ልርሳው? ፍቃዱ ያረከኝን ነገር ሁሉ እንዴት አድርጌ ልርሳው? አረ እኔ ፈልጌ ወይም መሆን ብዬ ያደረኩት ነገር እኮ አይደለም። በእውነት ነገሮች ተገጣጥሞብኝ እኮ አይደል? በአንተ ምክንያት የመኖር ትርጉሙ ጠፋብኝ። ይሄው እንደምታይ ተስፋ ቢስ አድርገህ አስቀምጠኸኛል። እሺ በቃ ይቅር በይልኝ ማንነቴንና እኔነቴን የተካልኝ ይመስል ይሄን ቤት ከፍታችሁ ሰጣችሁ። ያን ስላርክን ይቅርም እኔ ወይስ ደግሞ ተመላልስ ይቅርታ ስለጠይቀኝ ነው ይቅርም እኔ? አረ አይደለም ቢያንስ እንኳን አብረን በነበረበት ጊዜያቶች ላሳለፍናቸው ጥሩ ጊዜያት ስት ይቅርብኝ። እሱንማ ከሕይወት ሙሉ ለሙሉ ሰርዛው ተዋል። በእውነት ፍቅር ልክ እንደኔና እንዳንተ ከሆነ ከአለም ላይ ለዘላለም ይጥፋ። ካለው ነገር ሁሉ ፍቅር ሁለተኛ ነገር ከሆነ አሁንም ቢሆን አያስፈልግም ከየት ተነስቼ ቢያንስ አሁን ለደረስኩበት ደረጃ ከአንቺ በላይ ምስክር የለም። ከዛ ከጎዳና ህይወት፣ ከሱስ አውጥተሽ ብዙ ነገር አድርገሽልኛል። ግን ፍቃዱ ማስታውኩ መስሎ ነበር ለካ ሁሉንም ነው ነው። እሺ ቢያንስ ሲጋራና መጠጡን ታዩ አልተውም። ለምን እተዋለሁ? አንተን የተበቀልኩ መስሎኝ መለያየት እስኪሆን ድረስ ይህን ሲጋራ አጨሳለሁ መጠጡንም እጋታለሁ። አንተን የተበቀልኩ መስሎኝ ገላይን ይሁን ለማንም እቻለችላለሁ። አያደን ምን ያክል በቁሜ እንደገደልከኝ

ቦርሶስ? ቦርሳውን ቅድም ጋሽ ቻርጀር ፈልጎ አምጥቼለት ነበር። እዛ ጋ ነው፣ ላምጣ ታዛ ድንግል እሱ ፍላሽ የኔ ነው። ይቅርታ ተሳስቼ ት ይገብቶ ነው መሰለኝ።